ሰላም ጤነስጥ ሌ ቻናቤስብ ተመልካችና አድማጮች ለሰዓቱ የትምህርት መረጃዎችን ለእናንተ አጠናክሬ የላችሁ ቅርብ ያለሁኝ። በዛሬው ልዘንግ ከፍተኛ የሸኔ ታጣቂ ኪሳራ አስተናግሯን የፋኖ መሪ የነበረው ተሸኝቷን፣ እንዲሁም ዛሬ አምስተኛ ዓመቱን የሰሜን እዝ የደረሰበትን ጥቃት በማስታወስ በተለያዩ እዞች እየተታወሰ ይገኛል። እነዚህን ጉዳዮች የምንዳስስ ይሆናል። ወደ ቀዳሚው መረጃችን ቀጥታ የምናልፍ ይሆናል። በማዕከላዊ እዝ ከአምስት ዓመት በፊት በሰሜን እዝ ላይ የተፈጸመውን ጥቃት በሻማ ማብራት ስነ ስርዓት ላይ በትናንትናው እለትም በዛሬው እለትም ታስቦ አምሽቷን። በጣም እጅግ በሚገርም ሁኔታ ዛሬ ልክ አምስት ዓመት ጥቅምት 24 በሰሜን እዝ ላይ ህዋት የፈጸመው መቼም የማይረሳ መሆኑን እንዳይደገም መቼም አንረሳውም በሚል መርህ ጥቃቱን እየታወሰ እየታሰበ በተለያዩ እዞች ውሏን አምሽቷን እጅግ የሚገርም ነው። አንረሰውም ሁላችንም ኢትዮጵያውያን የማንረሰው ጉዳይ ቢሆን ህዋት ምን ያህል ጨካይ መሆኑን ለሀገር የማይደንቀው የስልጣን ጥማተኛ መሆኑን በግልጽ የሚያሳይ ጉዳይ ነው። በዚህም ልክ ጥቅምት 24 ሁሌም እንግዲህ የማንረሰው ጉዳይ የዛሬን ቀን ስናስብ ሰሜን እዝ የተፈጸመበት የዋት የክደት ምንጭ መሆን ዛሬም አልተኛ ብሎ እየሰራ ይገኛል። ከዚህ ጋር አየዘንቀት ሳሚ እናልፈው ስለዋት ካነሳን አይቀርም በራየ አዋሳ ከሚንቀሳቀሱ የህወሓት ታጣቂ አርሚ 34 አርሚ 43 እና አርሚ 44 የሚወጣት በቁጠር 237 ታጣቂዎች ራሱን የትግሬ ሰላም ኃይል ቲፒኤፍ ብሎ የሚጠራው ቡድን መቀላቀለች ነው በስፍራው የሚገኙ መረጃዎች ያመላክታል። በተመሳሳይ በኢትዮ ኤርትራ ድንበር በትግራይ ክልል አዋሲ ስፍራዎችም የተሰማሩ የሻዕቢያ ሰራዊት ጥቃቱን በዝቅተኛ ዋጋ ጥቃቸውን በተለይ በዝቅተኛ ዋጋ እየሸጡ እንግዲህ መኮብለላቸው ተሰምቷል ማለት ነው። የሻዕቢያ ወታደሮች አመራሮች እና ለወታጣቂ አመራሮች በሰጡት ጥብቅ ትእዛዝ ከሚከዱ የሻዕቢያ ወታደሮች በቁጥር በቁጥጥር ስር በመዋል ለሻዕቢያ ወታደር አመራሮች ተላልፈው እየተሰጡ መሆኑ መረጃው እየወጣ ይገኛል። ስለዚህ ህዋት በጣም የሚያመላክተው ለስልጣን ብቻ ነው። ለዜጎች የማይደንቀው መሆኑን የሚያመላክተ ባለፉ ሶስት ተከታታይ ቀናት ብቻ 213 የሻቢያ ወታደሮች የጠፉ ሲሆን የህዋት ወታደራዊ አማራዎች ለ17 ወታደሮች በመያዝ ከአለም አቀፍ ህግ በተጻራሪ ለሻቢያ ወታደራዊ አማራሽ ተላላኪ በማለት እንግዲህ አሳልፎ መስጠታቸውን የተመላከተው እንግዲህም በጣም የሚገርመው በወጣቱ ደም እየነገዱ መሆኑን በግልጽ የሚያሳይ ጉዳይ ነው። እንግዲህ ሻቢያና ህዋት ለስልጣናቸው ምን ያህል የሚሯሯጡ መሆኑን በግልጽ የሚያሳይ ነው። ለዚህ ደግሞ የተለይ ወታደሮችና ወጣቶችን አሳልፈው እንደ ሸቀት እየተቀባበሉበት ይገኛል ማለት ነው። መንግስትም እንግዲህ የመጨረሻ ጣፍ ፈንቶ ወደ አሰብ መሆኑ ይታወቃል። ለዚህ ደግሞ እየተሯሯጡ ይገኛሉ። ቢሆንም ግን ከልኩ አያልፍም። ሌላኛው መረጃችን እዚህ ጋር አየዝን ቀጥታ የምናልፍ በጎጃም ላይ በነበረው ይህ የምንመለከተው ተሸኝቷ ማለት ነው። መንግስት ህግ ማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በምስራቅ አርሲም በተመሳሳይ መልኩም በምስራቅ አርሲና በሴሚሸዋሎይ በሸኔ ላይም እርምጃ ተወስዷል። በተለይ በደ እዝ የጉና ክፍለ ጦር ምስራቃ አርሲ ዞን ሰርቾና ሸርካ ወረዶች በማህበረሰቡን ለመዝረፍ ለማሸበር አለሙ የሚንቀሳቀሱ የአሸባሪ ሸኔ መደምሰሱን የክፍለ ጦር ዋና አዛዥ ሌተናል ኮሎኔል ገልጸዋል። በተለይ ሸኔ በዚህ ከፍተኛ ኪሳራ ነው የደረሰበት። በርካቶችን በምርኮኛ መልኩ ገቢ ተደርጓል ማለት ነው። የአሸባሪ ሸኔ ሰላም ለማድፈርስ የሚያስደስተውና ሕዝብን በሰላም ወጥቶ ሲገባ የማይወድ የመሰረተ ልማት ማሟላት የማይወድ ጸረ ሕዝብ የሆነ ጠላት መሆኑን ጠንካራ ምት ማሳረፋቸው ነው የክፍለ ጦር አዛሽ የገለጹት በስምሪቱ እንግዲህ በአካባቢ የሚገኘው የሸኔ አዛሽ ጃልጤቃን ጨምሮ 23 ሴት የገደሉ መሆናቸውን ገልጿን፣ አምስት የተማረከ ሲሆን ክላሽ በርካታ ተተኳሽ የክላሽ ካዝና እና ትጥቆችም ተማርከዋል ሲለ ዋና አዛዡ ገልጸዋል። በተመሳሳይ መልኩም የዚህ እዝ አይበገሬ ክፍለ ጦር በደቡብ ምዕራብ ሸዋ ዞን ሶዶ ደጨ ወረዳ ላይም እርምጃ መውሰዱን ገልጿል። ያሸባሪው ኃይል ተከታትሎ በመደምሰስ በርካታ የነፍስ ወከፍ መሳሪያዎችም ተተኳሾችንም እንዲሁም ትጥቆችን ገቢ ማድረጉ ገልጿል ማለት ነው። በተለይ በሸኔ ላይ በከፍተኛ ኪሳራ በዝላይ እንደደረሰበት የሚያመላክት ጉዳይ ነው። የሬጅመንቱ አዛዥ ሻምበል መልካሙ ኃይለ ማርያም የጥፋት ቡድን አባላትን ለማህበረሰቡ እንግዲህ ውስጥ በመግባት ህዝብን አስገድዶና ቀለብ ሌሎችንም የቁም እንስሳትንም እየዘረፈ እንደሚወስድ ነው የገለጸው። ስለዚህ በዚህ ቡድን ላይ ነው እንግዲህ መንግስት ህግ የማስከበር ዘመቻውን አጠናክሮ እየወሰደ የሚገኘው በዚህም ከፍተኛ የሸኔ ቡድን እርምጃ ተወስዶበት ቀሪው በምርኮኛ መልኩ ገቢ ተደርጓል። እጅግ እናመሰግናለን። ሌላኛው ጉዳይ የተዘረፉ ንብረቶችን መማረኩ በሰሜን ወሎ ዞን ተገልጿል። እንግዲህ ፋኖ ያማራ ህልውና ጉዳይ ይታገለታለሁ የሚለው በዘረፋ የተሰማረ መሆኑን አንዱ አማላካች ጉዳይ ነው። በሰሜን ወሎ ዞን ጉላፍቶ ወረዳ ጌሾ ተብሎ በሚታወቅ ቀበሌ 16 ተብሎ በሚታወቀው ከጽንፈኛው ኃይል ጋር በመተባበር በህገወጥ የተዘረፉ ዘጠኝ ኩንታል ማዳበሪያና የንጹህ መጠጥ ውሃ ተደራሽነትን ለማሳደግ የቀረበ የውሃ ማቴሪያልና በቀበሌው ህብረት ስራ ማህበር የነበሩ ሸቀጣሸቀጦች በጸጥታ ኃይሉ ክትትልና ህብረተሰቡ ጥቆማ ማስመለስ መቻሉን ገልጸዋል። የወረዶ ምክትል ዋና አስተዳደሪ አቶ አብታሞ በየነ የሀገርን ዘላቂ ሰላም እና እድገት ታሳቢ በማድረግ ከጸጥታ ኃይሉ ጋር መተባበር ሲገባ በእንደዚህ አይነት እኩይ ተግባር ተባባሪ መሆን ችግሩ እየከፋ በመሆኑ በህብረተሰቡ የወንጀል ተባባሪ ሊሆን አይገባም ሲል ገልጿ ማለት ነው። ስለዚህ የመንግስት ህግ የማስከበር ስራው ውጤታማ ለማድረግ ከጸጥታ ኃይሉ ጎን በመሆን ወንጀል በማጋት ለተባበሩ አካላት ምስጋና በማቅረብ በስርቆት ወንጀል የተሳተፉት ነው የህብረተሰቡ ጥቋም በመክፈት የማጠናከር ስራውን ይቀጥላል ሲሉ ገልጿል፣ ማለት ነው። ስለዚህ ምን ያህል ለአማራ ህልውና ጉዳይ እያለ የወንጀል ስራ እንደተሳተፈ በግልጽ የሚያሳይ ጉዳይ ነው። ውንብድና ስራ የተሰማራ ቡድን አይ የሚያሳይ አንዱ አመላካች ጉዳይ። ሌላኛው ጀነራሉ የተናገረው መልእክት አልሰን ጉዳይ ውስጥ ቀጥታ የምናደምጠው ይሆናል። የኢትዮ ኤርትራ ጦርነት ከኢትዮጵያ ወገን ሆነው የጀመሩት ጀነራሎች ጀነራሉ እንግዲህ ቀጥታ ያስደምጡት አለ። ጦርነት እንዲጀመር አንፈልግም፣ ከተጀመረ ግን አሰብ ደርሶ የሚመልስ የኢትዮጵያ ወታደር የለም። ይህን ያሉት የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሙራ የኑስ ናቸው። በተለይ ጄኔራሉ ወዚ ጋ ጠንከራ አድርጎ ከተናገሩት ዋነኛ ንግግሮች ጉዳይ ጦርነት እንዳይጀመር ነው። ከተጀመረ ግን አሰብ ደርሶ የሚመልስ ወታደር አይኖርም፣ በዛው አሰብ በጃችን እንደምናስገባ ነው ያረጋገጡት። ጄኔራሉ ከሰሞኑ የአፍሪካ ቀንድ የውጥረት ምንጭ የሆነው የቀይ ባህር ጉዳይ ላይ የሰጡት የተባለው አስተያየት ከሩብ ክፍለ ዘመን በፊት ባልቋጩት የቤት ስራ ውስጥ ዳግም የመሳተፍ ፍላጎት እንዳላቸው ፍንጭ ሰጥተዋል። በተለይ ጄኔራል በዚህ ጦርነትም ዳግመኛ ከተጀመረ እንደሚሳተፉም ሀሳባቸውን አጋርቶ ማለት ነው። ጄኔራል ሳሙላ እንደ ሀገር የባህር በር ያስፈልገናል። ድሮም ቢሆን የፖለቲካ አመራሮች ውሳኔ ለጊዜው ተዳፍኖ የቆየ ይመስል እንጂ የኢትዮጵያ ሕዝብ ጨርሶ የዘነጋው ጉዳይ አይደለም ሲል አክለው ይናገራሉ። የጊዜ ጉዳይ ነበር። አሁን ጊዜው ደርሶ ዳግም ተነስቷል። ለዓመታት ይህን ጊዜ እጠብቅ ነበር። በምን መልኩ ይነሳ የሚለው ጉዳይ እርግጠኛ ባልሆንም የአሰብ ጉዳይ አንድ ቀን እንደሚነሳ ምንም ጥርጥር አልነበረኝም ሲሉም ዳግም አስተደምጠ ማለት ነው። ወደቡን በምን መንገድ መመለስ ይቻላል በሚለው ዙሪያ ከብዙ ሰዎች የተለየ ሀሳብ እንዳላቸውም ያልሸሸጉ ሳሙራ የሻቢያ ሰዎች ሰላማዊና ድርድር መንገዶችን ይመርጣሉ ብለው እንደማያምኑ ገልጿ ማለት ነው። ስለዚህ ሻቢያ በድርድር ጉዳይ እንደማትገባ፣ ነገር ግን በነፍጥ ብቻ እንደሚመለስ ጀኔራሉ ያምናሉ። እኔ ይላል ለ17 ዓመት በትግል እና ለ27 ዓመት በመከላከያ ሰራዊት ውስጥ ከወታደር እስከ ጠቅላይ ኢታማዥንሹም ድረስ በቆዩባቸው ጊዜያቶች ይሁን አሁንም የሻቢያ ሰዎች በሚገባ አውቃቸዋለሁ ይላል። የሻቢያ ሰዎችን ቁጭት ቁጭ ብለው ተወያይቶ ችግሮችን መፍታት እንደ ወንጀል የሚቆጥሩ ናቸው። ሽብርን እንደ መፍትሔ ለማድረግ የሚሞክሩ ናቸው። ጦርነትን ሕጋዊ አማራጭ ለማድረግ የሚጥሩ ናቸው በማለት ተናግረዋል። ጀኔራሉ አክለውም ጦርነት ከተጀመረ ውጤቱ ምን እንደሆነ ይታወቃል ሲሉ በልበ ሙሉነት የሚናገ የቀድሞ ኢታማዥን ሹም ጄኔራል ሳሙራ። ሻቢያ አሁንም ያላው ያላወቀው አንድ ነገር አለ። አሁን ኢትዮጵያ እያስተዳደር ያለው ብልጽግና መሆንን የተገነዘበ አይመስለኝም ይላሉ። ሲሉም ጠቅላዩ ኢታማዥን ሹም አክለው ተናግረዋል። ጀነራል በአዋጊነት ስለ ተሳተፉ የወያኔው ኢትዮ ኤርትራ ጦርነት የታሪክ ሂደት አንስተው በቁጭት ላይ ይናገራሉ። ያኔ የስብሀት ነጋ ከኤርትራ ጀነራሎች ጋር ይገናኝ እንደነበር ስለ ስብሀት ነጋም አክለው ያስታውሳሉ ማለት ነው። ውድ ቻና ቢስፈክታታዮች ጦርነት አይጀመር ፣ ከተጀመረ ውጤቱ ግልጽ መሆኑን ጀነራሉ በግልጽ ያስገነዘቡን ነው። በሌላ መረጃ ተመልሰን እስክንገናኝ መልካም ቆይታ እንዲሆንላችሁ ከውዱ ተመኘው።